ሰላም ሰላም ሰላም ለእናንተ ይሁን ውድ እና የተከበራችሁ የበጊዜ ቲዩብ ተከታታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። እንግዲህ ከቆይታ በኋላ ተመልሻለሁ ትላላችሁ። እንዴት ናችሁ? ሁሉ ሰላም? ዛሬ በህይወት መንገድ በክፍል 34 መጥቼ እላችኋለሁ። ቪዲዮን ላይክ እያደረጋችሁ እንዲሁም ጠፍቼ ስለቆየው ቪዲዮ እየታየ አይደለም እና እየለቀኩም ስላልነበረ ቪዲዮን ሸር እያደረጋችሁ ለጓደኞቻችሁ ጋብዙልኝ። ዛሬ እንግዲህ ድራማውን አብረን እናያለን። ህይወት እንግዲህ ሳሚ ስልክ ቴክስት ታይና ልጇን ፍለጋ መንገድ ወጣ ነበረ። ዳዊትና ሳሚን እንግዲህ ተከትሏት እየሮጡ የት ገባች እያሉ በቃ እየሮጡ ነበር። ከዛም ደረሱባትና ህይወት የት ነው ሜሴጅ ይላታል ዳዊት። እሷም ልጅን ላመጣ ነው ልጅን ፍለጋ ሳሚ ስልክ ቴክስት ሲገባ ይቻለሁ፣ ትላለች። ሳሚም እናመልሻቸው ይላታል። ዳዊትም እንዲህ ውሸታቸውን ነው ልጅቱ ከነሱ ጋር አይደለችም፣ ወጥመድ እኮ ሊሆን ይችላል ምናምን ይላታል። እሷም ምንም ይሁን ሄጃ ያለው ትላቸዋለች። ዳዊትም ከዛ በኋላ በቃ ተመለሽ እያልኩሽ ነው ይላታል። አልመለስም ትላለች ዳዊትም፣ እንቢካልሽ ሲላት፣ እንቢካልኩ ምን ትለዋለኝ፣ በግድ መልስሻለሁ ይላታል። እሷም ሞክረኛ ትለዋለች። ከዛም እባክሽ ህይወት፣ ይላታል። በቃ እኛ እንፈልጋታለን እኛ እናመጣታለን ይላታል። አይ አብሬንም ነው ትላለች። እኛ እናመጣታለን አልሽ፣ እመኝነ ይላታል። እሽ በቃ እንዳገኛቸው አደውሉልኝ ተሎ ይዛችኋትን እሺ ትለዋለች። እሱም እሺ ይላታል። ከዛ መስዋት መለሳለይ ሳሚም ይኸው ከዚህ ይሄን ፀባይ ችዬ እኮ ነው የምኖር አለ። ዳዊትም ከአንተ ፀባይ መቼም አይበስም ይለዋል። ውይ ዙረን ትመለስ እንዴ ተስማምተን መስሉ ይለዋል። እሱም ማ ነው ይላል። እንግዲህ ህይወትም ወደ ቤት ትመለሳለች። ሳሮን ስልክ እያወራች ነበረ። እንዴ ባሊ እኮ ነው እሱ በሉ ከቦቶ ተሎራቆ ትላለች። ከዛም ሳሚ ቆይ የሰው ልጅ ለምን ፈለጋ ገባ አንተ ባትሆን ማንም ሰው ወደ ኋላ የመልሰኝም ነበር፣ ግን አንተ ሆንክብኝ ክብኝ ትላለች። እንደዛ እያለች ሳለ እንግዲህ ህይወት ትገባለች። የት ሄድሽ ነው ትላታለች። ለሰላም ጋር ነበርኩ ትላታለች። ምን ልታደርግ ሄድሽ? ከዛ ከጦጥ ጋር እየሄድሽ ነው ለካ ለእኔ መልስ መስጠት የጀመርሽ ትላለች። ደግሞ ፊትሽን ማየት እራሱ አስጠልቶኛል ትላታለች፣ ማለት ነው። ህይወትም በቃ ልግባ ትላለች። ልግባ እያናገርኩሽ ነው ጥለሽ የምትገቢ ትላታለች። ህይወትም አሁን አይደለ ፊትሽን ማየት አስጠላኝ ስትይ ነበር እና ብልሽስ ለምን ነው ግን የምታሰቃየኝ? ትላታለች። ህይወትም እሷም ማሰቃየት አላየሽም ማገና ትላለች። እኔ እንደዚህ ሆነሽ መናገር ከብዶኝ እንጂ ብዙ ናገርሽ ነበር፣ ትላለች ህይወት። ሳሮንም ከዚህ በላይ ሆ ከዚህ በላይ ምን ትናገሪ፣ ትላለች ህይወት። ጥላት ትገባለች። ሳሮንም እንዴት አባቷ ነው የናቀችን ግን ትላለች፣ ማለት ነው። እሮት እና ህይወት ተቀምጠው እያወሩ ሩትም ነገ ከምርቃቴ አንችንሽ አብረሽኝ የምትሄጅ፣ ትላታለች። ከዛም ህይወት እንዲህ ሳሮንስ ውሊቸር ላይ ስለተቀመጠች ትላታለች። አዎ ትላለች ሮትም እና ሳሮን ካልሄደች እኮ እድሉ ለወንድምሽ መሆን ነበረበት ትላለች። አይ እኔ አንቺ መርጫለሁ አብረን እንሄዳለን ትላለች። ወይ ግን ስመለስ እኮ ሳሮን የጠብ ድግስ ነው ድግስ አምጠብቀኝ ትላለች። እሷ ያሳስብሽ ትላታለች። እና አብረሽኝ የምትሄጂ ከሆነ በቃ ልብስ፣ የሚያስፈልግሽ ነገር ካለ ልገዛዛልሽ ትላታለች። እንዴ ትናንት ገዛሽልኝ እኮ ምንም አያስፈልገኝም ትላታለች ማለት ነው። ከዛም ለምን ነው ግን ይደገስልሽ ሲባል እምቢ አልሽ? ትላለች እኔ ግርግር ወከባ ነገር አልወድም ትላታለች ሩትም። ህይወትም እኔ ግን ደስ ይለኛል ግርግር ወከባ፣ ሰውን ማስተናገድ፣ ድግስ በሰፊው ተደግሶ ሰው ሲያወራ ሲጫወት ሳይ በጣም ነው ደስ የሚለኝ ትላለች። አረ በይ እና ለልደትሽ እንደግሳ ትላታለች። የልደቴን ቀን እንኳን ብዙም አልወደውም እናትና አባቴ የእውነት እናት አባቴ እንዳልሆነ ያወቅኩበት ሳሚ ጋም የተለያየውበት ቀን ስለሆነ አልወደውም ትላታለች። እሷም ይቅርታ ወደኋላ መለስኩሽ ትላታለች። አይ ችግር የለም ትላለች። ቅድም እኮ በሳሚ ስልክ ልጄት እንዳለች የሚገልጽ ቴክስት ገባና እየሄድኩ ሳለ ወጥመድ ነው ብለው አንቺ ተመለሸኛ እንሄዳለን ብለው ሳሚና ዳዊት ሄዱ ትላለች። ሩትም እና አደጋ ውስጥ ናቸው ብላ ተነስታ ትሄዳለች። ህይወትም ከሩት ክላስ እንደወጣች እንግዲህ ሳሮን ቅድም የት ነበርሽ? ሰምቻለሁ እንዳትዋሽ ትላታለች። ህይወትም ከሰማሽና ምን አጠያየቀሽ? ብላ ጥላት ትገባለች። ሳሮንም ወይኔ አንቺ ነበር ልትሄጂ ነበር፣ እንዴት አይነት እድል ነው ያመለጠኝ? ትልና ትናደዳለች። እንግዲህ ሩት ስልክ እያወራች ነው። እሷም በቃ ሁኔታው እየተባባሰ ነው፣ እኔ ምንም መረጃ አላገኘውም። ዶኩሜንቱን ግን የስልክ ቅጅ ምናምን ማግኘት አለብን። ሰአቱ እያለቀ ነው፣ መጋለጥ አለባት። እንዲህ ከሳሚ ውጭም እኮ ሌላ ሰው አብሮ ሄዶ ነበር። ስለዚህ አቅዳበት እያደረገች ነው። ትልና ስልክ እያወራች ነበረ። ሳሚና ዳዊት ሲመጣ በቃ እደውልልሀለሁ። ሳሚና ዳዊት መጡ ትልና ስልኩን ትዘጋዋለች። ዳዊትም በቃ አንቺ አትቀመጭም ማለት ነው ይላታል። ሳሚም እቂቷ መርፌ የተሰካ ከሆነ የምትመስል አትቀመጥም ይላታል ማለት ነው። አሁንስ ቀልድ ሁሉ እጅ እጅ አለኝ ትለዋለች ሳሚን። ከዛ ዳዊትም እናንተ ልጆች ግን መስማማት እያቅታችኋል። እንዲህ ምን የሰሞኑን ግጥም መሰላችሁ አይን ውስጥ እጅ አለ ከእጅ ውስጥ አይን አለ ምናምን ከጣት ውስጥ አይን አለ ይልና እንግዲህ በጃኒ ቀልዳም ማለት ነው ከዛ በኋላ በቃ ወደ ውስጥ ንግባ ይሉና ወደ ውስጥ ይገባሉ ህይወትም ዳዊት እንዴት ሆንክ ቅድም እኮ ሳሮን ስላለች ነው ያልጠየቅኩ ምን አዲስ አለ ትለዋለች እሱም ቦታው ላይ ሲኔድ ማንም የለም ቴክስት በተላከበት ስልክ ደግሞ ስንደውል ስልኩ አይሰራም ይላታል። ቆይ ምን አይነት ሰላቢ ናቸው? ባለፈው እኮ ሳሚ እንደዚህ ደርሶባቸው ጠፉበት። ሩትም ህፃኗን አግኝታት ተሰወሩባት። ቆይ ምን አይነት ሰው ቢሆኑ ነው ትላለች። ዳዊትም ቆይ ቆይ ቆይ ሩት ነው ያልሽ ይላታል። አሁን ሩትም እኮ በአቅሟ ልጄን እያፈላለገችልኝ ነው ትላለች። እንዴ እሷ እንዴት እዚህ ውስጥ ትገባለች? ይላል። እሷም እኔ ፈልግል ብዬ አላስገደድኳትም? ራሷ ፈቅዳ እናወደ ነው ትላለች። እሱም እኔ እኮ እንደዛ ማለት አይደለም፣ በቃ የሆነ ነገር ብትሆን ብዬ ነው ይላል። ህይወትም እኔም እንዳንተ የሚያስብልኝ ወንድም ባገኘሁ ትለዋለች። እኔ አለሁልሽ ይላታል። እኔ ወንድምሽም ጓደኛሽም ሁሉ ነገርሽ መሆን እችላለሁ ይላታል። መጨረሻውን ትነግሪኝ ምን ነው ትለዋለች። ዳዊትም በሀሳብ ጭልጥ ብሎ እንግዲህ ፍቅረኛሽን መሆን እፈልጋለሁ አፍቅሬሻለሁ ሲላት እሷ በጣም ተናዳ ምን ብትንቀይ ነው? ስትለው ዳዊት ስትለው ከሄደበት እንግዲህ ንቅት ይላል ማለት ነው። ምን ነው መጨረሻውን አትነግረኝም? እንደ ትለዋለች። አይ በቃ ብሎ ይሄዳል። እንዴ፣ ምን ሊነግረኝ ነበረ? ሆ ሳይነግረኝ ሄደ ትላለች ህይወትም። ዳዊትና ሳሚም መንገድ ላይ ይገናኙ እና ሰላም ከተባባሉ በኋላ ዳዊት ምን አዲስ ነገር አለ ይለዋል። ሳሚም ምንም አዲስ ነገር የለም እህት ግን ህክምናዋን እምቢ ብላለች ይላል ቆይ ምን ማድረግ እችላለሁ እናቴን አምጥቼ እናቴ እንዳታያት በዚህ ሁኔታ ካየቻት በጣም ትጎዳለች ቆይ ለምን ነው እምቢ ያለች ይላል ሳሚም እኔ እንጃ ዶክተሩ እንዳለው የመዳን ተስፋላት ብሏል እሷ ግን መዳን የምትፈልግ አይመስለኝም ይላል ከዛ ዳዊትም ምንም ማድረግ አልችልም እንግዲህ ደግሞ ሩት የህይወት ልጅ እያፈላለገች ነው ይላል አዎ አቃለው

ትለዋለች እሱም ምናምን፣ ችግር አለው ትንሽ ቆይና እንፈልጋቸዋለን ይላታል። ምን እንዳልፈጠር ነው እኔ በጣም ፈራለሁ። ቤተሰቦችሽ ናቸው ተብዬ ለምጃቸው ኋላ እንዳልሆኑ ባቅ በጣም እጎዳለሁ ትለዋለች። እሱም አውቀዋለሁ ስሜቱን ይላታል። አንተም ደርሶ ባህን እንዴ? ትለዋለች አዎ፣ አባቴ በጣም ቀርቤው እሷ ለመሆኑ ዛቅ በጣም ተጎድቻለሁ ይላታል እሷም በጣም ይቅርታ ብላ ሄዳ ታቅፈዋለች ከዛ ምሱ ሊስማት ይላል ህይወትም ድንግጥ ብላ ትወጣለች እሱም ይቅርታ ይቅርታ አስቢው አይደለም ይላታል ወይኔ ዳዊት ምን እየሆንኩ ነው ይላል እሷም ሳሎን ሂዳ እንግዲህ ፈገግ ትላለች ማለት ነው በቃ ህይወትም ፈገግ እያለች በነበረበት ሰዓት እሩት ትመጣና እረ ፈገግታ ምን ተገኝቶ ነው ትላታለች ምንም ትላለች ያው በሀሳብም ቢሆን ፈገግ ስት ስላየውሽ በጣም ደስ ብሎኛል በቃ ጸጉራችን እንሰራ ትላለች እንደዛ ተባብለው ሊወጡ ሲል ሳም ይመጣል የች ልት ሄዱ ነው ይላቸዋል እነሱም ጸጉር ቤት ይሉታን ቆይ ዳዊት ይምጣና አብረናችሁ እንሄዳለን ይላል እንዴ የሴቶች ጸጉር ቤት እኮ ወንዶች አይገቡም ትለዋለች ይወትም እኛስ መሽን እንግባልንሽ ስጨርሱ ይዘናችሁን ይመጣለን ውጭ ቆይታን ይላል እንደዛ ከሆነ እንሂድ ዳዊት የለም አንተ ብቻን ተከተለን ትለዋለች ወይስ ፈራህ ትላለች ሩትም እሱም እንኳን እኔ እናንተ ብቻችሁን ልትሄዱ አልነበረ ለምን ምፈራ ብለው ሊወጡ ሳለ ሳሮን ትመጣለች ቆይቆቆይ የት ልትሄዱ ነው ትላለች እነሱም ፀጉር ቤት ይሏታል እኮ አንቺ ምን ትሰሪያለሽ የቤቱን ስራ ማለ ይሰራለሽ ነው አንቺ ፀጉር ቤት ለፀጉር ቤት ምን ሶሪ ወደ ስራሽ ለነገው የሚፈቀድልሽ እኔ ሆኜ ነው ትላታለች ማለት ነው ህይወትም አንገቷን ደፍታ ትመለሳለች ወደ ስራዋ ሩትም በጣም ተናዳ ወጣ ትሄዳለች እሱ ይውሰድሽ ስትጨርሽ ለዳዊት ደዊለት ና የመለሰሽ ትላታለች ሳሮንም እንግዲህ ለመሄድ ለባሶ እየተኳኳሉ ሳሮን በጣም አሩብሻ እህቴ በጣም ውብ እኮ ነሽ ትላታለች ዳዊትም እንደ ህይወትስ ቢሆን ምን ይወጣላታል ይላል ከዛ በኋላ በቃ ብቼን ነው የሚሄድ ብለሽ ቀረሽ ትላለች ሳሮን፣ እንዴ ህይወትን እንደ ሰው አልቆጥራት ብለሽ እንዳይሆን ይሏታል። ከዛም ዳዊት ሂዊ፣ ግን ልብሱ ጠቦሻል፣ ብትቀይር ይባይነኝ ይላል። እውነት ግን ነው እንዴ ትላለች። ሩትም ባክሽያ ይሾፍብሽ ነው፣ በጣም ቆንጆ ሆነሻል ትላታለች። በቃ እንደዚህ ቆንጆ ሆናችሁማ ብቻችሁን አትሄዱም፣ አብረን እንሄዳለን ይሏታል። ዳዊትም እስኪ ዛሬ እንኳን ብቻችን ትወነ ትለዋለች። እሺ በቃ ስጨርሱ ወጣ ብለን ሰብሰብ ብለን አብረን እናከብረዋለን ይላል። ከጓደኞቹ ጋር ማከብር እስኪ ዛሬ ተወኝ ትለዋለ። ከዛ በኋላ ተያይዘው ወጡ ይሄዳሉ። ዳዊትም በቃ ዞር ብሎ ያያቸዋል። እንዴ አትሄድም እንዴ ይለዋን። ሳሚ ይኸውልህ እያያቸው አይደል አይፈልጉኝም እኮ አለ። እንዴ እና ካለ እኮ ነው እንጂ ከዚህ የቀረ ሀሳብ እኮ ተከትሏቸው ሄዷል፣ ይለዋል። ዳዊትም በቃ ቤቱን እናዘገጃጀው እነሱ እስከሚመለሱ ቄጠማ ምናምን ይላል። ሳቢም ቄጠማ ሰላም ነው ትዝ የምትለኝ ይለዋል። እንጥራት እንዴ አለ ሳሩንም፣ እንዴ እሷን ለምን ነምጥሯት ትለዋለች። እንደ ታግዘነ ነ፣ እሷን የምታግዛችሁ ከኔ ጋር መጣላቱ ነው የሚብስ ትላለች። እሽ በቃ ይሉና ተነስተው ያዘገጃጁታን፣ እንግዲህ ባሉንም ቄጠማ ምናምን ጎዝጉዞ ይጠብቋቸዋል። እነሱም ይመለሳሉ። በቃ በጣም ኮርች ብሻለሁ ትላታለች ሳሩን ዳዊትም እንኳን ደስ ያለሽ እህቴ ብሎ ስጦታ ይሰጣል። ሳሚም እንዲሁ እንኳን ደስ ያለሽ ብሎ ስጦታ ይሰጣታል። አመሰግናለሁ ሳሚ ትላለች። ህይወትን በመጨረሻ ይሄው የእኔ ስጦታ ብላ ትሰጣታለች። ሳሩንም የኔ ስጦታ እንኳን እዛው ይደን ነው ምንሰጥሽ ትላታለች። ከዛ እኔ ደግሞ እንደ ሰርግ ርዛለኝ ስለናሩት ቴሌቪዥን ትከፍታለች። ቴሌቪዥኑ ስትከፍተው ሳሩን እንግዲህ ተጋለጠች ማለት ነው። በቪዲዮ ቆማ ዊልቸር ላይ ስትቀመጥ ያያታል። ሁሉም ይደነጋገጠና ፕሮግራሙ በዚህ ይቋረጣል። ቀጣይስ ምን ይሆን የሚለውን አብረን የምናየው ይሆናል።